የእውነት ከሆነ ሁላችንም ሜንቶር ቢኖረን ይጠቅመናል። ሜንቶር መሆን ማለት ምንድን ነው ኮሚዩኒኬሽን እስኪሎች እንዴት ናቸው ለታዳጊዎች ሜንቶር ስንሆን ግንኙነታችንን እንዴት ነው የምንጀምረው እንዴት ነው የምናከብረው እንዴት ነው ችግሮቻቸው እንዲፈቱ ምንረዳቸው ልጆች እነሱ ያሉበት ሁኔታ ከባድ እንደሆነ አድርገው ነው የሚያዩትም የሚናገሩትም በግልጽ ብዙ ጊዜ ወላጆች የራሳችን መንገድና እይታ ስላለን ከዛ የወጣ ሁሉ ወይ መጥፎ ነው ወይ ተበላሸ ወይ ይሄ አያስኬድም እንዴት እንደዚህ ያስ ይባል ነው። ወላጆችም መምህራንም ሁሉም የማህበረሰብ ክፍል የአእምሮ ደህንነትን እንደ ትርፍ ነገር ሳይሆን እንደ ዋና ነገር። እንደምናችሁ ተመልካቾቻችን፣ ዛሬ ከሌላ እንግዳ ጋር ተመልሰን መጥተናል። ከፀጋ ብርሀኑ ጋር ነን ያለ ነው የአብነት ወርክ መስራች እና ስራ አስኪያጅ ናት። ዛሬ በቲኔጀሮች ወይም ታዳጊ በሆኑ ወጣቶች ዙሪያ የሚገጥማቸውን የተለያዩ አስቸጋሪ ጉዳዮችን እና መፍትሄ ደግሞ ብለው የያዟቸውን እየሰሩባቸው ያሉትንም ዝግጅቶች እናካፍላችኋለን። እንኳንደና መጣሽ ዘካዬ። እንኳንደና ቆየሽ። አመሰግናለሁ። በመጀመሪያ እስቲ ምን ተመለከታችሁ? እንደ ችግር ምን አያችሁ በተለይ ከ13 እስከ 19 እስከ 20 ዓመት ባሉ ታዳጊ ወጣቶች ዙሪያ ምን ችግሮች ተመለከታችሁ? ይህን ስራ ለመጀመር የሚያነሳሳችሁ ይህን ስራ ለመጀመር የተነሳሳ ነው። በወጣቶች ላይ ታዳጊዎችም፣ ግን ከፍ ያሉ ወጣቶችንም ዙሪያ በጣም ጫናዎች እየበዙ የአእምሮ ጤና ችግር በጣም እየከፋ መምጣቱ እኛም በአካባቢያችን በየቤተሰቦቻችን የምናየውም ሆኖ ጥናቶችም እንደሚያሳዩት በተለይ ኢትዮጵያ ውስጥ ትልልቅ ከተሞች ውስጥ ያሉ ወጣቶች በተለያየ አእምሮ ጤና ችግር ላይ ናቸው ያሉት። ጭንቀት፣ ድብርት፣ ሱሰኝነት በጣም እየበዛ እየከፋ ሄዷል። አንዳንድ ጥናቶች እንደሚሉት እንዲሁም እነዚህ ከተሞች ላይ በተለይ እስከ 20 ፐርሰንት የሚደርሱ ወጣቶች የአእምሮ ጤና ችግር አለባቸው ተብሎ ይገመታል። እነዚህ እየባሰ የመጣው ችግር ደግሞ እንዳየነው እና እንደሚመስለን በጣም የተለያዩ ምክንያቶች አሉት። ዓለም በጣም ተቀይራለች። እኛ ካደግንበት ጊዜ ልጆቹ ላይ ያለው ጫና አሁን ከትምህርት ቤት በተለይ ወደ ሀይ ስኩል ደርሰው አስራ አንደኛ አስራ ሁለተኛ ሲደርሱ ያለው የትምህርት ጫና የሚቀጥለው ምንድን ነው? ፈተና እንዴት ነው የማልፈው? ዩኒቨርሲቲ እንዴት ነው ምገባው? እንዳለ ሆኖ ከወላጅ የሚመጡ የሚጠበቅባቸው፣ ከማህበረሰብ የሚጠበቅባቸው፣ ከጓደኞቻቸው ከአቻዎቻቸው በተለይ ደግሞ ከሶሻል ሚዲያ የሚያዩት ሁሉ ነገሮች በጣም በመብዛታቸው እና በመወሳሰባቸው ልጆቹ የራሳቸውን መንገድ ለመፈለግ ፎከስ ማድረግ እያስቸገራቸው ነው። በዛ ምክንያት ደግሞ የተለያዩ ችግሮች ላይ እየወደቁ ነው። በዚሁም ነው ለመደበቅ፣ ከዛም ወደ ሶስተኝነት ይሄዳሉ። ሶስተኝነት በጣም የተለያዩ እጾችን መጠቀም በጣም በዝቷል። ያው እንዳልኩሽ የአእምሮ ጤና ችግር በጣም ጭንቀት፣ ድብርት የመሳሰሉት ሌሎች አንግዛይቲ በጣም እየበዛ ሄደዋል። የቴክኖሎጂ ጥቅም እንዳለ ሆኖ ጥሩ ጎኑ እንዳለ ሆኖ በጣም ላልበሰለ ወጣት በጣም ብዙ ኢንፎርሜሽን እጃችን ላይ እጃቸው ላይ መኖሩ ራሳቸውን ከሌሎች ጋር እያነጻጸሩ ሁሉም ጥሩ ሆኖ እኔ ብቻ ምስቅል ውስጥ ወይም እኔ ብቻ ሳልስተካከል የሚል ራስን ዝቅ አርጎ ወደ ማየት ያመጣል። በራሳቸው መተማመን መተማመናቸው በጣም እየቀነሰ መጥተዋል። እነዚህን ሁሉ ስናይ ወጣቶች ጋር የሚሰራ ድርጅት የመሰረት ነው። ለዛ ነው አሁን በዚህ ሂደት ውስጥ ሂደቱን መጀመሪያ እንረዳው። ምንድነው የምትሰጡት አገልግሎት? እኛ የምንሰጠው አገልግሎት ዋናው እዚህ ከ16 እስከ 19 ዓመት ላሉ ወጣቶች በተለይ ይሄ መሸጋገሪያ ወቅታቸው ላይ ሆነው እየከበዳቸው በሚመጣበት ጊዜ ትንሽ የሚያዳምጣቸው የሚመራቸው የሚያማክራቸው ታላቅ እህት ወይም ታላቅ ወንድም አይነት ሆኖ እንደ ጓደኛም በዩ ሜንቶር የሚሆናቸውን ማዘጋጀት ነው። እነዚህ ሜንቶሮች ያንን ዕድሜ ያልፈው መካከለኛ ሃያዎቹ አመታት ውስጥ ያሉ ስራ የያዙ የተለያየ ፕሮፌሽን ላይ የተሰማሩ ግን ያንን ጊዜ ሩቅም ሳይሆን ስለሄዱበት የሚያስታውሱ በተለይ ደግሞ በበጎ ፈቃደኝነት ሌሎችን መርዳት የሚፈልጉ ቮለንቲር የሚያደርጉ ወጣቶችን፣ ሜንቶሮችን ጠለቅ ያለ ስልጠና እንሰጣቸዋለን። ሜንቶር መሆን ማለት ምንድን ነው? ኮሚዩኒኬሽን ስኪሎች እንዴት ናቸው፣ ለታዳጊዎች ሜንቶር ስንሆን ግንኙነታችንን እንዴት ነው የምንጀምረው፣ እንዴት ነው የምናከብረው፣ እንዴት ነው ምን ችግሮቻቸው እንዲፈቱ ምንረዳቸው እንዴት ነው ጎል ሴት እንዲያደርጉ ምንረዳቸው፣ የተለያዩ ሀሳቦችን የያዘ ስልጠና እንሰጣቸዋለን። የአንድ ጊዜ ስልጠናም። ጠለቅ ያለ ከሰጠናቸው በኋላ በየጊዜውም የተለያዩ ኮንሰፕቶች ዙሪያ እራሳቸውም እንዲያድጉ በተለየ ግን እነሱ ብቁ እንዲሆኑ ታዳጊዎችን ለማማከር እንዲችሉ እነሱን እናሰለጥናለን። ከዛ እነሱን በደንብ እናውቃቸዋለን። ከዛ ታዳጊዎቹ የሚፈልጉትን ኦር ባህሪያቸውን እና ከሜንቶሮቹ ጋር ተስማሚም ይሆናሉ ብለን የምናስባቸውን ኮምፓተብል ይሆናሉ፣ ተመሳሳይ ባህሪ ያላቸው፣ ተመሳሳይ ኢንትረስት አላቸው ብለን የምናስበው ጋር አንድ ለአንድ እናቧድናቸዋለን። እነሱ ቋሚ የሆነ ሪሌሽንሺፕ ይጀምራሉ ማለት ነው ሴቶች ታዳጊ ወጣቶች ሴት ሜንቶር ነው የምትኖራቸው ወንዶችም እንደዛው እነሱ በሳምንት አንድ ጊዜ ይገናኛሉ በሳምንት አንድ ጊዜ ሲገናኙ ሳምንታቸው እንዴት እንደነበረ ምን ዓይነት ችግሮች አጋጥሟቸዋል ምን ዓይነት ነገሮች ነበሩ ምን ዓይነት ጥሩ ጊዜ ነበራቸው ምን ሀሳቦች አሏቸው ስለምን ማውራት ይፈልጋሉ ምን ጎል ሰት ማድረግ ይችላሉ የሚሉትን ነገሮች የሚወያዩበት በሳምንት አንድ ጊዜ እየተገናኙ ከተቻለ በአካል ካልሆነም ደግሞ ቨርቹዋሊ በሳምንት አንዴ እንዲገናኙ ኮሚቴ ያደርጋሉ። ይህንን ሂደት ከኋላ እኛ የአእምሮ ጤና ባለሙያዎች አለን ቲማችን ላይ፣ እኛ ከኋላ ሆነን ሞኒተር እናደርጋለን። እንዴት እየሄደ ነው ግንኙነታቸው ጥሩ እየሄደ ነው ወይ? ከነሱ ከታዳጊ ወጣቶቹም ከሜንቶሮቹም ፊድባክ እንወስዳለን። በየጊዜው ኢንፎርሜሽን እንወስዳለን እንዴት እየሄደ እንዳለ ለማየት። እንግዲህ ከዚህ ሂደት በኋላ ወጣቶቹ ታዳጊዎቹ ትንሽ በተሻለ ችግሮቻቸውን እንዴት መፍታት እንደሚችሉ እንዴት መወያየት እንደሚችሉ፣ ጎል ሴት እንዴት ማድረግ እንደሚችሉ እየተማሩ እንዲመጡ ይመጣሉ ማለት ነው። ትንሽ ይዘጋጃሉ ለም ለም የከበደ ለሚመጣው ጫና እና ፕሬሸር ኮንፊደንሳቸውን ትንሽ ቢልድ እያደረጉ በዚህ መልኩ መፍታት ይችላሉ ብለው ይመጣሉ ማለት ነው ለምን ከአዋቂ ጋር ሳይሆን ከወጣት ጋር አቧደናችኋቸው፣ ካልሽኝ፣ ምክንያቱም ብዙ ጊዜ ታዳጊዎቹ በዛ እድሜ ሲደርሱ ተደማጭ የሆኑ አይመስላቸውም። ለአዋቂ ብዙ ክፍት አይደሉም፣ ግልጽ አይደሉም። ለአስተማሪም ይሁን ለወላጅም ይሁን ብዙ ግልጽ አይደሉም። ብዙ ፎከሱ ትምህርት ላይ ብቻ የሆነ ስለሚመስላቸው ደሞም ነው የተለያዩ ችግሮቻቸውን ስለ ሪሌሽንሽፕ ቢሆን ስለ ወደፊት ፕሮፌሽን መምረጥ ቢሆን ብዙ ለመወያየት ቅርብ ካላቸው አቻዎቻቸው ጋር ይመቻቸዋል። ችግሮቻቸውን ለማካፈል ከእድሜያቸው ጋር ብዙ ያራቀ ሲሆን የሚረዷቸው ሆነው ያገኟቸዋል። ስለዛ በሱ ዙሪያ ሪሌሽንሽፑን አትሊስት ለአንድ ዓመት እነሱ ይሄዱበታል፣ እኛ ደግሞ ከኋላ ሆነን እንደግፋቸዋለን ማለት ነው። አንደኛውና ዋናው ስራችን እሱ ነው። ወጣቶች ላይ ግን በሱ ዙሪያ፣ ምክንያቱም ታዳጊዎቹ ላይ ብቻ መስራት በቂ አይደለም ብለን ስለምናምን ሜንቶሮቹንም በተለያየ እንቅስቃሴዎች በተለያየ ዝግጅቶች ለማወቅ እንሞክራለን። ታዳጊዎቹን ለማማከር እንዲችሉ በቂ ለማድረግ የተለያዩ ስልጠናዎች፣ የተለያዩ ዝግጅቶች እናደርጋለን። ግን ለራሳቸውም ደግሞ እድገት፣ ለራሳቸውም እይታ እያሰፉ እና የተለያዩ ነገሮች ስለ ራሳቸውም ስለ አካባቢያቸውም እንዲያውቁ ለእነሱም የተለያዩ ዝግጅቶች እናደርጋለን። ትምህርት ብቻ ሳይሆን ደግሞ ኮሚኒቲ ቢልድ ለማድረግ እንፈልጋለን። የተለያዩ አክቲቪቲዎች ከነሱ ጋር እናደርጋለን። ይሄ ሁሉ ግን ያው ወጣቶቹን ሰፖርት ለማድረግ ነው። ከዛ በተጨማሪ ግን ከወላጆች ከትምህርት ቤቶች ጋር የተለያዩ ዝግጅቶችንም እናዘጋጃለን። በልጅ አስተዳደግ ላይ ከልጅ ጋር እንዴት ኮሚኒኬት ማድረግ በተለይ ደግሞ ከታዳጊዎች ጋር እንዴት ኮሚኒኬት ማድረግ ይቻላል፣ ያሉት ችግሮች ምንድን ናቸው፣ የልጆቹ ፍላጎት ምንድን ነው፣ የልጆቹ ምርጫ ምንድን ነው፣ የልጆቹ ችግሮች ምንድን ናቸው፣ የሚሉትን ለማየትና በግልጽ ውይይት ለማድረግ የተለያዩ ሌሎች ርዕሶች ላይ ስለ አእምሮ ጤና የታዳጊዎች፣ የወጣቶች አእምሮ ጤና፣ የዲጂታል ቴክኖሎጂ አጠቃቀም ዙሪያ ያሉ ሀሳቦችን የምንወያይበት መድረክ እናዘጋጃለን። እነዚህ መድረኮች ወላጆችን እንጋብዛለን፣ መምህራንን፣ ትምህርት ቤቶችን እንጋብዛለን። በዚህ መልኩ ወጣቶቹን እንዴት አድርገን ሰፖርት እናደርጋለን በሚለው ዙሪያ ያለባቸው ያሉበት ሁኔታስ እንዴት ነው በሚለው ዙሪያ አወርነሱን ትንሽ ለመጨመር ውይይቱን ሰፋ ለማድረግ እየሞከርን ነው። በጣም አስፈላጊ ነገር ነው ብዬ ነው የማስበው። እኔ በተለይ በታዳጊዎቹ ቦታ ሆነ ስታስቢው አሁን እኔም እዛ እድሜ ላይ ራሴን ሳየው የማታገኝበት ጊዜ ነው። በተለይ ሰዎች ይረዱኛል ወይም የሚለው ጥያቄ ትልቅ ጥያቄ ይመስለኛል፣ እና ብቻሽን አለመሆንሽ አንቺ ያለፍሽበትን ደግሞ ያለፈ ሰው አለ ለካ። እንዳልሽው እድሜያቸው መቀራረቡም ጥሩ ይመስለኛል፣ ለሱ ያግዛል። ወላጆች ምን ቢረዱ ጥሩ ነው ብለው ይላሉ ልጆች? ልጆች እነሱ ያሉበት ሁኔታ ከባድ እንደሆነ አድርገው ነው የሚያዩትም የሚናገሩትም፣ በግልጽ ማውራት ሲችሉ ማለት ነው። የሚያነሱት ነገሮች አንዱ መደመጥ ነው የኛ ፍላጎት መደመጥ በደንብ መደመጥ መረዳት እኛ ያለንበትን ሁኔታ የሚረዳልን ነው የሚሉት የምንደመጥበት ነው የሚሉት በዛ ላይ ደግሞ ኖን ጃጅመንታል የሆነ መደመጥ ነው የሚፈልጉት ምክንያቱም እኛ የራሳችን ብዙ ጊዜ ወላጆች የራሳችን መንገድና እይታ ስላለን ከዛ የወጣ ሁሉ ወይ መጥፎ ነው፣ ወይ ተበላሸ፣ ወይ ይሄ አያስኬድም፣ እንዴት እንደዚህ ያስባል ነው እንጂ በምን ከምን ተነስቶ ወይም በምን ምን ፈልጋ ነው ብለን አይደለም የምናየው። ምንድን ነው ኒዷ ብለን ነው የምናየው። እና መደመጥንና ጃጅመንት የሌለውን መረዳትን የሚጠብቁብን ይመስለኛል። ከባዱ ነገር ሚጠቀት ከባዱ። አሁን እንግዲህ ወላጅ እስቲኔ ልጅ እዚህ ዝግጅት ውስጥ ላስመዝግብ ወይም ላምጣ ወይ ላምጣት ብለው ቢያስቡ ምንድን ነው ማድረግ የሚጠበቅባቸው? መጀመሪያ ፎርም ይሞላሉ፣ ኢንቴክ ፎርም ፍላጎታቸውን የሚገልጽ ማለት ነው። ባክግራውንዳቸውን ኢንትረስታቸውን ከዚህ ሜንቶርሽፕ ምን ማግኘት እንደሚፈልጉ የሚገልጹበት ፎርም ይሞላሉ። ይህንን ፎርም ደግሞ ዌብሳይታችን ላይ ወጥተው ማግኘት ይችላሉ። እሱን ፎርም ከሞሉ በኋላ እኛ ታዳጊዎቹን ኦሪየንቴሽን እንሰጣለን። ስለ ፕሮግራሙ ከእነሱ የሚጠበቀው ምን እንደሆነ፣ እነሱ የሚፈልጉት ምን እንደሆነ የምንወያይበት ኦሪየንቴሽን ይኖረናል። በታዳጊዎቹ በኩል በሜንቶሮቹ በኩል ደግሞ ሜንቶሮች ስልጠናውን ወስደው ተዘጋጅተው ኮሚት አድርገው የሚጠብቁ አሉ ያወቅ ናቸው። ከነሱ ተመሳሳይ ባህሪ ያላቸው ተመሳሳይ ኢንትረስት ያላቸውን ጋር ኮምፓተብሊቲ ክራይቴሪያ ያለን ከነሱ ጋር ማች እናደርጋቸዋለን። አንድ ጊዜ ማች ካደረግናቸው በኋላ እነሱ በየሳምንቱ እየተገናኙ ሪሌሽንሽፑን ሲጀምሩ እኛ ደግሞ ከኋላ ሆነን እየደገፍንና እያየን ሂደቱን እንከታተላለን። እንዴት ነው ምላሹ? እንግዲህ እስካሁን የሰማ ነው። ታዳጊዎቹም ሜንቶሮቹም በጣም ደስተኞች ናቸው። ውጤታማ ነው የሚል ፊድባክ ነው ያለን። ታዳጊዎቹ ብዙ ጊዜ ከአዋቂ ጋር ከወላጅ ጋር ወይ ከትምህርት ቤት ጋር በቀላሉ ሊያነሷቸው የማይችሉትን ሀሳቦች ከታላላቆቻቸው ጋር ከወጣቶቹ ጋር ማውራት ስለሚችሉ በሱ ደስተኞች ናቸው። ትንንሽ የሚመስሏቸውም ትልልቅ የሚመስሏቸውንም ነገሮች ከነሱ ጋር መወያየት ይፈልጋሉ። እነሱ ከልምዳቸውን በመነሳት ብዙ ሩቅ ስላልሆነ የነሱ እድሜ ከልምዳቸውን በመነሳት እኔ በዚህ ነው ያለፍኩት፣ እኔ እንደዚህ ነው ያደረግኩት ወር እኔ እንደዚህ ነው የተሳሳትኩት የሚለውን ሊያካፍሏቸው ይችላሉ፣ ግን ሊያዳምጧቸዋለም። በቋንቋ የሚግባባሉ በካልቸር እነሱ ቅርብ ናቸው፣ ከኛ ይልቅ የነሱ ዓለም ከኛ ትንሽ ራቅ ያለ ለየት ያለ ቢሆንም የእነሱ ሁለቱ ደግሞ የበለጠ ይስማማል። እና በግልጽ ለመወያየት እንደሚችሉ ነግረውናል። ሜንቶሮቹም እንደዚሁ ታናናሾቻቸውን ማገዝ መቻላቸው ደስተኞች እንደሆኑ ይነግሩናል። እንደ ራዕይ እንደ ቪዥን አሁን ይሄ ስራ ወዴት እንዲያድግ ነው ታስቢ? የእውነት ከሆነ ሁላችንም ሜንቶር ቢኖረን ይጠቅመናል። ሞዴሉ በተለያየ ቦታዎች አፕላይ ተደርጎ ተናናሾቻችንን ወጣቶችን ማድመጥ መርዳት፣ ልምድ እንዲሆንብን እንዲሆንልን እመኛለሁኝ። ከዛ በተጨማሪ ወጣቶች ብቻ ሳይሆኑ ወላጆችም መምህራንም ሁሉም የማህበረሰብ ክፍል የአእምሮ ደህንነትን እንደ ትርፍ ነገር ሳይሆን እንደ ዋና ነገር ልጆች ትምህርት ቤት ጥሩ እንዲሰሩ ጥሩ ቢሰማቸው ወሳኝ ነው የሚለውን ተረድተን እሱንም የምናሟላበት ር የምናግዝበት ጊዜ ማየት ነው የምፈልገው። በጣም ደስ ይላል። በጣም ትልቅ ስራ ነው። የእኛም አድማጮች፣ ተመልካቾች ብዙ ወላጆች አሉ። እኛም በዚህ ዙሪያ በተለያየ አንግል እናነሳዋለን፣ ወላጅነትን ያው ታዳጊ ወላጆች ስለሆነ ስለዚህ ከእናንተም አገልግሎት ብዙ ይጠቀማሉ ብዬ አስባለሁ። እኛም እንደ ዝግጅት ደግሞ አብረናችሁ ማገዝ የምንችለውን ነገር ለማገዝም ፍላጎትም ፍቃደኝነቱም አለን። በጣም ነው የምናመሰግንሽ ስለመጣሽ። በርቱ ነው የምንለው። እኔም በጣም አመሰግናለሁ በእኔና በባልደረቦቼ ስም። እገዛችሁንም በጣም እንፈልገዋለን ይረዳናልም። ሁላችንም አብረን ማድረግ ያለብን ነገር ነው ብለን እናምናለን። አመሰግናለሁ። ተመልካቾቻችን ከፀጋ ጋር የነበረን ቆይታ እንግዲህ በተለይ ታዳጊ ወጣቶች አጠገባችን ላሉ ለምናሳድግም፣ በቅርባችን ለምናገኛቸው ሰዎች በሙሉ ያው አብዛኛው ማህበረሰብ ያገኛቸዋል ብዬ አስባለሁ። እንደ እነዚህ አይነት አገልግሎቶች በጣም ጠቃሚ ናቸው። ስለዚህ በዌብሳይትም በስልክም ልታገኟቸው ትችላላችሁ። በቀጣይ ደግሞ በዚሁ ዙሪያ አብረን እንደሞኛም የሚሰሩትን ስራ ለማገዝ ነው የምንሞክረው። በተለይ ደግሞ ሜንቶር መሆን ለምታስቡ ያላችሁን ልምድ እውቀት ማካፈል ለምታስቡ ወጣቶች እባካችሁ ደውላችሁ አግኟቸው። ይጠቅማል፣ እንግዲህ ያለን ነገር ይጠቅማል ለሌላ ሰው እና ያንን በማድረግ ብትተባበሩ በጣም ጥሩ ነው ብዬ ላለው። በሚቀጥለው እንግዳ እንገናኛለን።